አዲስ የኮሪደር ልማት ግንባታ ባይኖርም አሁንም የሚፈርሱ ቤቶች መኖራቸውን ሰምተናል። በዚህ የኮሪደር ልማት ግንባታ ምክንያት ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ የደረሰን መረጃ ያሳያል። በሌላ በኩል ደግሞ በቀን በአማካይ አምስት ኢትዮጵያዊ ያልሆኑ የኢትዮጵያን ፓስፖርት የወሰዱ የውጭ አገር ዜጎች እየተገኙ መሆኑን መንግስት አስታውቋል። በቀጣይ ቀናት ውስጥም አዲሱን የኢፓስፖርት አገልግሎት ሙሉ በሙሉ እንደሚጀምር መንግስት ይፋ አድርጓል። በቀን በአማካይ አምስት የውጭ አገር ዜጎች የሆኑ ግለሰቦች የኢትዮጵያ ፓስፖርት ሲጠቀሙ እንደሚያዙ የኢሚግሬሽን እና ዜግነት አገልግሎት ገለጸ። ሐሰተኛ የቪአይፒ መስተንግዶ ሰነድ በማሰራት ወደ ተቋሙ የሚገቡ ሰዎች እንዳሉ መስሪያ ቤቱ የፓርላማ የቋሚ ኮሚቴ ስብሰባ ላይ አመልክተዋል። የኢሚግሬሽንና ዜግነት አገልግሎት የሶስት ወራት የስራ አፈጻጸምን ለመገምገም ስብሰባ የጠራው የተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ነው። ሪፖርቱን በንባብ ያቀረቡት የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት መስሪያ ቤታቸው በሩብ ዓመቱ 545491 ፓስፖርት ለዜጎች መስጠቱን ገልጸዋል። በዚሁ ጊዜ ውስጥ 860 ኢትዮጵያውያንና የውጭ ዜጎች ሐሰተኛ የጉዞ ሰነድ በማቅረባቸው በቁጥጥር ስር ውለው በሕግ ተጠያቂ እንዲሆኑ መደረጋቸውንም ዋና ዳይሬክተሯ ተናግረዋል። ሐሰተኛ የጉዞ ሰነድ ይዘው የሚገኙ ዜጎች በመስሪያ ቤቱ ስራ ላይ ተጨማሪ ጫና መፍጠራቸውን የጠቆሙት ወይዘሮ ሰላማዊት ችግሩ በየጊዜው እየጨመረ የመጣ ጉዳይ መሆኑን አስረድተዋል። በተቋሙ ሪፖርት መሰረት በሩብ ዓመቱ ውስጥ የተጭበረበረ የጉዞ ሰነድ ሲጠቀሙ የተያዙ የውጭ አገር ዜጎች ብዛት 96 ደርሷል። በፓርላማው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አቶ ሳዲቅ አደም የውጭ አገራት ዜጎችን በተመለከተ እየተወሰዱ ያሉ እርምጃዎች እንደተጠበቁ ሆነው አሁንም በርካታ ያልተደረሰባቸው የውጭ አገራት ዜጎች እንዳሉ በማንሳት ጥያቄ አቅርበዋል። እኚሁ የፓርላማ አባል ያለፈቃድ ወደ ኢትዮጵያ የመግባትም የመኖርም ሁኔታ መኖሩን ብዙ መረጃዎች እንደሚያሳዩ አንስተዋል። ለምሳሌ ኤርትራውያን ተብሎ ብዙ ጊዜ ይነሳል ያሉት አቶ ሳዲቅ ይህ ጉዳይ እንዲብራራላቸው የመስሪያ ቤቱን አመራሮች ጠይቀዋል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ጎሳ ደምሴ የውጭ ዜጎችን የተመለከተውን ጉዳይ ከፋፍሎ ማየት እንደሚያስፈልግ አመልክተዋል። ህግን ሳይከተሉ በማይገባቸው አኳኋን የግዞና የይለፍ ሰነድ የወሰዱ፣ በህገ ወጥ አግባብ ወደ ኢትዮጵያ የገቡና ያለምንም ሰነድ በሀገር ውስጥ የሚኖሩና የሚሰሩ የውጭ ዜጎች እንዳሉም ጠቁመዋል። ምክትል ዋና ዳይሬክተሩ እነዚህም ተመለከተ በተቋሙ የህግና የአሰራር ክፍተት እንደነበር አንስተው በአሁኑ ጊዜ ይህ መልክ እንዲይዝ መደረጉን ለምክር ቤት አባላቱ አስረድተዋል። በተቋሙ ያሉ የአገልግሎት አይነቶችና የቁጥጥር ስራዎች ያለመንገራገጭ እንዲከናወኑ በማድረግና ሀሰተኛና የማይገባቸውን ሰነድ የሚጠቀሙትን የውጭ ዜጎች እየለዩ እርምጃ የመውሰድ ስራ መሰራቱን ገልጸዋል። በዚህ መልኩ ወደ ሀገር ውስጥ የገቡ የውጭ አገር ዜጎች ወደ መጡበት እንዲመለሱ የማድረግና እረምት የመውሰድ እርምጃዎች እንደተወሰዱ ማብራርተዋል። በአማካይ አሁን በቀን አምስት የሚያህሉ ኢትዮጵያውያን ያልሆኑ የኢትዮጵያን ፓስፖርት የወሰዱ የውጭ ዜጎችን እናገኛለን ያሉት አቶ ጎሳ ይህ ሁኔታ በቀድሞ ጊዜ የውጭ ዜጎችን ከመቆጣጠር አንጻር ክፍት ሁኔታዎች እንደነበሩ የሚያሳይ መሆኑን አስገንዝበዋል። ከሁለት ዓመት በፊት የተቋሙ 42 ሰራተኞች በሙስናና በብልሹ አሰራር ተጠርጥረው በፖሊስ ቁጥጥር ስር በዋሉበት ወቅት ህገወጥ ፓስፖርቶችን መስጠት በክስ መልኩ ቀርቦባቸው እንደነበር አይዘነጋም። የመስሪያ ቤቱ ሰራተኞች በዚሁ ጊዜ ኢትዮጵያዊ ላልሆኑ የውጭ አገራት ዜጎች የፓስፖርት ስፖርት የሊሴ ፓሴ አየር ባአየር በመሸጥና በማስተላለፍ ተወንጅለውም ነበር። ከዚሁ ጎን ለጎን ደግሞ የኢሚግሬሽንና ዜግነት አገልግሎት በሚቀጥሉት 20 ቀናት ውስጥ አዲሱን የኢፓስፖርት አገልግሎት ሙሉ በሙሉ እንደሚጀምር አሳውቋል። አገልግሎቱ ከውጭ ታትሞ የሚመጣው የፓስፖርት ወረቀት የውጭ ምንዛሪ ውድ ከመሆኑን በላይ የሚፈጠሩ መግሏላቶች እንዲበዙ አድርጓል በሚል በሀገር ውስጥ የፓስፖርት ህትመትን ለመጀመር ዝግጅቱን አጠናቆ ወደ ሙከራ ህትመት መግባቱ ይታወሳል። በሙከራ ህትመቱ የሲስተም ፍተሻዎችን ማድረግ ማድረጉን የገለጸው ተቋሙ አዳዲስ ቅርንጫፎችን የመክፈትና የበፊቱ ፓስፖርት ሲሰጥ በነበረበት ሰዓት ቀጠሮ የተሰጣቸው ዜጎችን የማስተናገዱ ስራ እየተጠናቀቀ መሆኑን አስታውቋል። የአገልግሎት መስሪያ ቤቱ የፓስፖርት አገልግሎት ዳይሬክተር አቶ ሙሉጌታ ታደሰ ከዚህ በፊት በነበረው አሰራር ቀጠሮ የተሰጣቸውን ዜጎች ፓስፖርታቸውን እንዲወስዱ እየተደረገ መሆኑን ገልጸዋል። ይህ ስራ ከ15 እስከ 20 ባሉት ቀናት ተጠናቆ አዲሱ የፓስፖርት ስርዓት ወይም የኢ ፓስፖርት አገልግሎት ወደ ስራ እንደሚገባ ተናግረዋል። በሌላ በኩል ደግሞ አዲስ የኮሪደር ልማት ግንባታ ባይኖርም አሁንም የሚፈርሱ ቤቶች መኖራቸውን ሰምተናል። በዚህ ስራ ምክንያት ቤቶች፣ ሕንፃዎችና አጥሮች ሊነኩ እንደሚችሉ የደረሰን መረጃ ያሳያል። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም ባልተጠናቀቁ የኮሪደር ልማት አካባቢዎች የሚኖሩ አንዳንድ ቤቶች የመፍረስ እድል እንዳላቸው አውቀናል። ቤቶቹ የሚገኙት እስካሁን ባልተጠናቀቁት የኮሪደር ልማት አካባቢዎች ላይ መሆኑን ያገኘነው መረጃ ያሳያል። በዚህ ስራ ምክንያት ቤቶች ሌሎች ህንፃዎችና አጥሮች ሊነኩ እንደሚችሉም ለማወቅ ችለናል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት አይኖርም ቢባልም ይህ የቤቶች ፈረሳ መረጃ መውጣቱ ብዙዎችን ማስደንገጡን ለማወቅ ችለናል። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች ሊኖሩ እንደሚችሉ ገልጿል። በተመሳሳይ ጊዜ በ2018 ዓ ም የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶበታል። ከንቲባ አዳነች አቤቤ የአመቱ ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻለው ሲሉ በቅርቡ መናገራቸው ይታወሳል። እንደ ከንቲባዋ ገለጻ ከሆነ በዚህ አመት ምንም አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን የማደስ የማዘመን የማጽዳት እንዲሁም መሠረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው፣ ገና ከዚህ በላይ መስራት ይገባናል ያሉት ከንቲባዋ ነገር ግን ተመሳሳይ ስራዎች ሰሩ እቅድና ዝግጅት እንደሚያስፈልግ ተናግረዋል። እንደምታውቁት ቤት ያስፈልጋል። ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለክቱት ከንቲባዋ፣ ለዚህም የሚሆን በጀት የከተማዋ ምክር ቤት ባለፈው መደበኛ ጉባኤው ማጽደቁን አስታውሰዋል። የአዲስ አበባ ከተማ ምክር ቤት ባለፈው ሀምሌወር መጀመሪያ ላይ ባደረገው የመደበኛ ጉባኤው ያጸደቀው በጀት 350.1 ቢሊዮን ብር እንደነበር ይታወሳል። ከዘንድሮ የአዲስ አበባ ከተማ በጀት ውስጥ ለቤቶች ለማዘርፍ የተመደበው 24.6 ቢሊዮን ብር ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ መንግስት 1.5 ሚሊዮን ቤቶችን ለመገንባት ማቀዱን ማሳወቃቸው ይታወቃል። ሆኖም ሁለተኛው የኮሪደር ልማት እስኪጠናቀቅ ድረስ ሊፈርሱ የሚችሉ መኖሪያ ቤቶች መኖራቸውን የታወቀው ቤቶቹ ጥቂት መሆናቸውና በተቻለ መጠን አዳዲስ የቤቶች ፈረሳ እንዳይኖር እንደሚሰራ መንግስት ውሳኔ ማሳለፉም ነው የተገለጸው። ነዋሪዎች ግን በሌሎች አካባቢዎች የተነሱ ነዋሪዎች በቂ ካሳና ምትክ መሬት ሳያገኙ ይህ መረጃ መውጣቱ ተገቢ አለመሆኑን ጠቅሰው ተችተዋል። የኮሪደር ልማቱ በርካታ ነዋሪዎችን አፈናቅሏል በሚል የአሜሪካ መንግስትና አምነስቲ ኢንተርናሽናል ትችት መሰንዘራቸው የሚታወስ ነው።